እስራኤል በከባድ ሰዓት እየተፈተነች ነው። በእስራኤል በርካቶችን ያስደነገጠ ክስተት ተፈጥሯል። በስፋት የምናስደምጣችሁ ይሆናል። በሌላኛው መረጃችን ደግሞ በአዲስ አበባ የተከፈተው የኤርትራ ቡድን የእንቅስቃሴ የመጨረሻ ግብ የኢሳያስ አፈወርቂን ስርዓት ማስወገድ ነው ተባለም። በአዲስ አበባ ቢሮው የተከፈተ ምንስ እየተሰራ ነው? ኢሳያስን በተመለከተ የተሰማው መረጃ ምንድን ነው? ስለ ኤርትራ የወጣው አዲስ መረጃስ ሚለውን በስፋት እንመለከታለን። ዶክተር ደብረጽዮን ገብረ ሚካኤል ጨምሮ በርካቶች ባልጠበቁት ሁኔታ ለእስር ሊዳረጉ ነው። አመራሮቹ ላይ የተከፈተው ክስና ያልተጠበቀው ሁኔታ ምንድን ነው የሚለውን በዝርዝር መረጃችን በስፋት የምናስደምጣችሁ ሆናል። ሰላም ጤና ይስጥልን በመላኩ ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማቸው ይብዛለን እያልን እነሆ ለቻላላችን አዲስ ከሆናቸው ቻላላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደውል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም ለሌሎች የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናምራለን። መልካም ቆይታ። ወደ አስቀደምንላችሁ መረጃችን ስናመራ አመራሮቹ ተከሰሱ። 18 ከፍተኛ የትግራይ አመራሮች በዘር ማጥፋት ወንጀል ተከሰሱ። ዶክተር ደብረጽዮን ገብረ ሚካኤልን ጨምሮ 18 ከፍተኛ የትግራይ የፖለቲካና የጦር መሪዎች በፌዴራል መንግስት በተሾሙ 64 የጊዜ አስተዳደር አመራሮችና ሰራተኞች ላይ ከጥቅምት 2013 ዓም እስከ ጥቅምት 2015 ዓም ድረስ በነበረው የትግራይ ደመፋሳሽ ጦርነት የዘር ማጥፋት ወንጀል ፈጽመዋል በሚል ክስ ቀርቧል። ተርቦባቸዋል ሚያዝያ 21 ቀን 2017 ዓ.ም ለፌዴራል ፖሊስ ኮሚሽን እና ለጠቅላይ የምርመራ መምሪያ የቀረበው የጽሁፍ ክስ እንዳመለከተው የተጠቀሱት ተከሳሾች በጊዜያዊ አስተዳደሩ አመራሮች እና ሰራተኞች ላይ የዘር ማጥፋት ወንጀል ፈጽመዋል። ክሱ የቀረበው በአቶ አበራ ንጉስ የተባሉ ያተባሉ የህግ ምሁር እና ጠበቃ እንዲሁም ከጥቅምት እስከ ሰኔ 2013 ዓ.ም በፌዴራል መንግስት በተቋቋመው ጊዜያዊ አስተዳደር የፍትህ ቢሮ ኃላፊ ሆነው ያገለገሉ ግለሰብ ናቸው። እስራኤል በከባድ እሳት እየተፈተነች ነው። ከቀናት በፊት በእስራኤል ኢየሩሳሌም ኮረብቶች ላይ የተነሳው የእሳት ቃጠሎ መስፋፋቱና ለመቆጣጠር ማስቸገሩ ተነገረ። ረቡዕ ማለዳ ጀምሮ ከኢየሩሳሌም በስተምዕራብ በሚገኙ በርካታ አካባቢዎችን በመስፋፋት ሽሜሽ ላትኖር፣ ነዌ ሻሎም፣ ቤኳ ታውዝ እና ናክሾን ከተሞች ላይ መከሰቱን የእስራኤል የእሳት አደጋ መከላከያ አገልግሎት ገልጿል። እሳቱ በከፍተኛ ንፋስ ምክንያት መስፋፋቱን ሲቀጥል በኢየሩሳሌም ተጠቅሷልና በቴላቪቭ መካከል ያለው ዋናው አውራ ጎዳና አንድ መንገድም ተዘግቷል። ፖሊስ ህዝቡ በመንገድ ላይ ከማሽከርከር እንዲቆጠብ የእሳትና የነፋስ አድን አገልግሎት ጉዳት ወደደረሰባቸው ደረሰባቸው አካባቢዎችም በፍጥነት እንዲደርስና አስፈላጊ ከሆነም በአካባቢው ያሉ ኗሪዎችም እንዲሸሹ ጥሪም አቅርበዋል። የመከላከያ ሚኒስትር እስራኤል ካትስ ወታደራዊ ኃይሉን በኢየሩሳሌም ኮረብቶች አካባቢ የተነሳው የእሳት ቃጠሎን ለመዋጋት እንዲረዳቸው ጥሪም አቅርበዋል። በሀገራዊ ድንገተኛ አደጋ ውስጥ እናም ህይወትን ለማዳን እና እሳቱን ለመቆጣጠር ያለውን ኃይል ሁሉ ማሰባሰብ አለብን ብለዋል። የእስራኤል መንግስት በሜዲትራኒያ ባህር አካባቢ የሚገኙ ሌሎች ሀገራትን እርዳታ ጥያቄ አቅርበዋል። የውጭ ጉዳይ ሚኒስተር ጌዲዮን ሳር በተለያዩ ሀገራትም ከሚገኙ አቻዎቻቸው ጋርም በቃጠሉ ላይ እርዳታ እንዲደረግላቸው ጠይቀዋል። እንደ ቢሮው ከሆነም ሳር ከዩኬ ፈረንሳይ፣ ቼክ ሪፐብሊክ፣ ስዊድን፣ አርጀንቲና፣ ስፔን፣ ሰሜን መቄዶኒያ እና አዘርባይጃን የውጭ ጉዳይ ሚኒስተሮችንም አነጋግረዋል። የጠቅላይ ጠቅላይ ሚኒስተር ጽህፈት ቤት ረቡዕ ማምሻውን ባወጣው መግለጫ ከጠቅላይ ሚኒስተር ቤንጃሚን ኔታውን በተሰጠው መመሪያ መሰረትም የብሔራዊ ደህንነት ምክር ቤት ዓለም አቀፍ እርዳታውን ለማራመድ የሁኔታ ግምገማም አድርጓል። በውጭ ጉዳይ ሚኒስተር የሚመራ ሶስት የካናዳየር የእሳት አደጋ መከላከያ አውሮፕላኖች ከጣሊያንና እና ከመቄዶንያ ወደ እስራኤል በፍጥነት እንዲመጡ ስምምነት ላይም ደርሰዋል ሲል መግለጫው ቀጠለም። የእሳትና ማዳን አገልግሎት የኢየሩሳሌም አውራጃ አዛዥ ሹምሊክ ፍሪድማን እሳቱ በእስራኤል ታሪ ትልቁ የእሳት አደጋ ሊሆን እንደሚችል ነው የተናገሩት። የኤርትራ ተቃዋሚ ቡድን ብርጌድ ነአመዱ ቢሮውን በአዲስ አበባ ከፈተ። የእንቅስቃሴ የመጨረሻ ግብ የኢሳያስ አፈወርቂን ስርዓት ማስወገድ ነው የሚለው የኤርትራ መንግስት የተቃውሞ እንቅስቃሴ ብርጌድ ናመዱን ለዚህ ዓላማ ወደ ኤርትራ መቅረብ የግድ ስለሚል ቢሮውን አዲስ አበባ ውስጥ መክፈቱን አስታውቋል። አዲስ አበባ የተከፈተው ቢሮ የአብዮታችን ማዕከላዊ ጽህፈት ቤት ነው። የኤርትራ መንግስት ተቃዋሚ ብርጌድ ናመዱን የእንቅስቃሴ የመጨረሻ ግብ የኢሳያስ አፈወርቂን ስርዓት ማስወገድ ነው የሚለው የኤርትራ መንግስት የተቃውሞ እንቅስቃሴ ምርጌድ ናህመዱን ለዚህ ዓላማው ወደ ኤርትራ መቅረብ የግድ ስለሚል ቢሮውን አዲስ አበባ ውስጥ መክፈቱን አስታውቋል። አዲስ አበባ ውስጥ ይህንን እድል እንዴት ሊያገኙ እንደቻሉ የተጠየቁት የእንቅስቃሴው አስተባባሪ አቶ ኪሮስ ይህ ስርዓት በአካባቢያችን ያሉ መንግስታት እንዲወገድ እንደሚፈልጉ እርግጠኞች ነን ብለዋል። የጽፈት ቤት አዲስ አበባ ውስጥ መከፈቱን እንደሚያውቅ ሌላኛው የኤርትራ መንግስት ተቃዋሚ ስራፋር በራይ ኮንግረስም አረጋግጦልናል። ይሁንና ይህ ምን ያህል ተጨባጭ እውነት ነው የሚለው ከኢትዮጵያ መንግስት እስካሁን ማረጋገጥ አልቻልም። በተለያዩ የአውሮፓ ሀገራት የኤርትራ መንግስት ደጋፊዎች የሚያደርጓቸውን የድጋፍ እንቅስቃሴዎች በመቃወምና በማወቅ የተጀመረው ብርጌድ መዱን የተባለው እንቅስቃሴ ከወራት በፊት አዲስ አበባ ውስጥ ስብሰባ እስከ ማድረግም ደርሷል። አሁን ደግሞ የአብዮታችን ማዕከላዊ ጽፈት ቤት ነው ያሉትን ቢሮ እዚህ መክፈታቸውን የንቅናቄው አስተባባሪ አቶ ኪሮስ ፍሳ ለመረጃ ምንጫችን አረጋግጠዋል። አዲስ አበባ የተከፈተው ቢሮ ማዕከላዊ ጽሕፈት ቤት የአብዮታችን ወይም የእንቅስቃሴያችን ነው። ብርጌድና መዱን በያገሩ ነው የሚንቀሳቀሰው። እናም ለሁሉም እንዲያገለግል ተብሎ ነው የተከፈተው። ታዲያ አዲስ አበባ ውስጥ ቢሮ የመክፈቱ እድል እንዴት ተገኘ? አዲስ አበባ ውስጥ ብቻ ዘጠኝ ሺህ ያህል ኤርትራውያን ይኖራሉ ያሉት አቶ ኪሮስ ይህንን እርምጃ ለመውሰድ የውሳኔያቸው መነሻ የሆነውንም ጠቅሰዋል። ኢትዮጵያ ያለው ሁኔታም ሊፈቅድልን ይችላል ብለን ስለተገነዘብን መቅረብ ነበረብን። በተለይ ብዙ ወጣት ኢትዮጵያ ውስጥ ስላለ እነሱን ማስተባበር አለብን በሚል ሐሳብ ወደ ኢትዮጵያ መተን ስብሰባ አደረግን። ከወጣቱ ጋር ተነጋገርን ዝግጁ መሆኑንም ገለጸልንም ብለዋል። ከኢትዮጵያ መንግስት ጋር ያላቸው ግንኙነት ካለ እንዲገልጹ ለቀረበላቸው ጥያቄም የግድ ከመንግስት ጋር መገናኘት አለብን ማለት አይደለም ሲሉ መልሰዋል። አዲስ አበባ መተን ከተለያዩ የውጭ አገር ኤምባሲዎች ጋር ተነጋግረናል፣ እውቅና እንዲሰጡን፣ እንዲደግፉን እየነገርናቸው ነው ያሉት አቶ ኪሮስ ይህንን ዕድል ካለ ኢትዮጵያ መንግስት እውቅና ሊያገኙት እንደማይችሉ ተጠይቀ ለዚህም በሰጡት ምላሽም ስብሰባ ሁሌም ስናደርግ ኖረናል የሚል ምላሽም ሰጥተዋል። ባለፉት ሀያ ዓመታት መሰል ስብሰባ ማድረጋቸውንና ይህም እድል እንዴት እንዳገኘ ሲገልጹም የስደተኛ መብትን ተጠቅመ ስብሰባ ማድረግ መወያየት፣ የተለያዩ እንቅስቃሴዎችን ማድረግ ትችላለን ብለዋል። የእንቅስቃሴያቸው የመጨረሻ ግብ ደግሞ የብርጌድና ምድን አስተባባሪ አቶ ኪሮስ የእንቅስቃሴያቸው የመጨረሻ ግብ የኤርትራው ፕሬዝደንት ኢሳያስ አፈወርቂ የሚመሩት መንግስት ማስወገድ መሆኑን በመጥቀስም ይህንን በሩቅ ሆኖ ማድረግ ስለማይቻል ወደ ኤርትራ መቅረብ የግድ ይላለን ብለዋል። ከአውሮፓ ከአሜሪካ ነው ወደዚህ የመጣን ያለ ነው። ይህም ምን ያህል የስርዓት የኤርትራ መንግስት መወገድ እንዳለበት እንዳመንን እሱ በቂ ማሳያ ነው ብለዋል። ብርጌድና መዱም አዲስ አበባ ላይ ቢሮ ስለመክፈቱ መክፈቱ ከኢትዮጵያ መንግስት ማረጋገጥ አልተቻለም። ሌላኛው የኤርትራ መንግስት ተቃዋሚ የኤርትራ አፋር ብሔራዊ ኮንግረስ ይህ የብርጌድና መዱም ቢሮ አዲስ አበባ ውስጥ መከፈቱን አረጋግጧል። የድርጅቱ የስራ አስፈጻሚ አባልም አቶ ዩሱፍ አብዱላህ ሀገራቸው ባለፉት 32 ዓመታት እንደ መንግስት ብዙ ጉዳዮች የጎደሏት መሆኑን ለመረጃ ምንጫችን ገልጸዋል። ህዝበ ውሳኔ ተደረገ እንጂ ከዚህ በኋላ ሕጋዊ የሆነ መንግስት የለውም። በእኛ እምነት ኤርትራ ውስጥ ሕጋዊ የሆነ መንግስት የለም። የጠቅላይ ሚኒስትር አቢይ አህመድ ወደ ስልጣን መምጣትን ተከትሎ በበጎ ተለውጦ ዓለም አቀፍ እውቅና ተችሮት የነበረው የኢትዮጵያና የኤርትራ ግንኙነት ቀስ በቀስ መሻከሩ መነገር ከጀመረም ሰነባብቷል። ይህ የኤርትራው መንግስት ተቃዋሚ ብርጌድ ናመዱን አዲስ አበባ ላይ ቢሮ ስለመክፈቱ ከኢትዮጵያ መንግስት ማረጋገጥ አልተቻለም። ወደ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ቸር ቆዩልን።